አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ስብን የሚያቃጥሉ እናም ሜታቦሊዝምን የሚያፋጥኑ መጠጣት ያለባችሁን ምርጥ ሻይዎቹን፣ አሰራርን እንዴት መጠጣት እንዳለባችሁ ደግሞ በዚህ ቪዲዮ ላይ በዝርዝር እነግራችኋለሁኝ ማለት ነው።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 ምክንያቱም የቴርሞጀኒክ ወይም ደግሞ የሙቀት አመንጪ ውጤት አላቸው። አንዳንድ ሻዮች እንደ አረንጓዴ ወይም ደግሞ ኡሎንግ ሻይ የሰውነት ሙቀትንናም የካሎሪ ማቃጠልን ይጨምራሉ። ሜታቦሊዝምንም ሻይ ያፋጥናል። እንደ ካቴኪኖች፣ ካፌን እና ፖሊፊኖሎች ያሉ ውህዶች የስብ ኦክሲዴሽንን ወይም ደግሞ ማቃጠልንም ያሻሽላሉ። የስብ መምጠጥንም ይቀንሳል። የተወሰኑ ሻዮች ከምግብ ውስጥ የስብ መምጠጥን ይገታሉ። የምግብ ፍላጎትንም ይቆጣጠራሉ። ከእጽዋት የተቀመሙ ሻዮች በተፈጥሮ እርሃብን እናም የመብላት ፍላጎትን ይቀንሳሉ። መርዛማነትን ማስወገድ ወይም ደግሞ የዴቶክስ ውጤትም አላቸው። ሙሉ ሻዮች መርዞችን ለማስወገድ ጉበትን ተግባሩን ለመደገፍ እና የስብ ሜታቦሊዝምንም ለማሻሻል ይረዳሉ። ስለዚህ ሻይ ብቻውን ስብን በአስማት ባያቃጥልም ከጤናማ አመጋገብ እናም ከመደበኛ እንቅስቃሴ ጋር ሲጣመር የሰውነታችንን የስብ የማቃጠል ሂደትን ያፋጥነዋል ማለት ነው። ታዲያ ስብን የሚያቃጥሉ እናም ሜታቦሊዝምን የሚያፋጥኑ አስር ምርጥ ሻዮችን ደግሞ እነግራችኋለሁኝ። አንደኛ አረንጓዴ ሻይ ነው። አረንጓዴ ሻይ በኢጂሲጂ በኢፒጋሎ ካቴቺን ጋሌት የበለጸገ ነው። እሱም የስብ ኦክሲዴሽንን የሚጨምር እናም ሜታቦሊዝምን የሚያፋጥን የተፈጥሮ ውህድ ነው። በተጨማሪም ቴርሞ ጀነሲስን የሚያሻሽል ትንሽ ካፌንን ይዟል። ለማዘጋጀት አንድ የሻይ ማንኪያ አረንጓዴ ሻይ ወይም ደግሞ አንድ የሻይ ከረጢት በሞቀ ውሃ ውስጥ ለሶስት ደቂቃዎች ንከሩት። ተጨማሪ መርዛማነትን የማስወገድ ኃይልን ለማግኘት ሎሚ ወይም ደግሞ ሚንት ጨምሩበት። ለመጠጣትም በቀን ከሁለት እስከ ሶስት ኩባያ ጠዋትና ከሰዓት ጠጡ። በማታ ዘግይታችሁ ከመጠጣት ተቆጠቡ፣ ካፌንን ይዟል። ስኳር ደግሞ አትጨምሩ። በባዶ ሆድ ላይ ከመጠጣት ተቆጠቡ፣ አሲድነትን ሊያስከትልም ይችላል። ጥቅሞቹም የሆድ ስብን ያቃጥላል፣ ኃይልን እናም ንቃት ህሊናንም ያፋጥናል። የምግብ ፍላጎትንም ይቀንሳል። ሁለተኛ ኡሎንግ ሻይ ነው። ኡሎንግ ሻይ የስብ ኦክሲዴሽንን ይጨምራል እና ሰውነታችን የተከማቸ ስብን እንደ ኃይል እንዲጠቀምም ይረደዋል የአረንጓዴ እና የጥቁር ሻይ ባህርያትን ኃይልን ያጣምራል። ለማዘጋጀትም አንድ የሻይ ማንኪያ የኡሎንግ ቅጠሎችን በሙቅ ውሃ ከ80 እስከ 90 ዲግሪ ሴንቲግሬድ ውስጥ ለአራት ደቂቃዎች ንከሩት። ከዛም አጣርታችሁ ሙቅ አድርጋችሁ ጠጡ። ለመጠጣት ደግሞ በቀን ሁለት ኩባያ ከምግብ በኋላ ጠጡ። ከመተኛታችሁ በፊት ደግሞ ወዲያውኑ አትጠጡ። ከመጠን በላይ ከማፍላት ደግሞ ተቆጠቡ፣ ሊመር ይችላል። ጥቅሞቹም ስብን ማቃጠልን ያሻሽላል፣ የምግብ መፈጨትንም ያሻሽላል። ኤልድኤል ኮሌስትሮልንም ይቀንሳል። ሶስተኛ የሎሚ እናም የዝንጅብል ሻይ ነው። ዝንጅብል ቴርሞጀነሲስን በማሻሻል ሜታቦሊዝምን ይጨምራል። እናም ሎሚ ደግሞ በቫይታሚን ሲ እናም በአንቲ ኦክሲዳንቶች አማካኝነት መርዛማነትን ለማስወገድ እናም ስብን ለማቃጠልም ይረዳል። አንድ ኩባያ ውሃ አፍልታችሁ አንድ ሻይ ማንኪያ የተፈጨ ዝንጅብልን ጨምሩበት። ለአምስት ደቂቃዎች አፍርታችሁ አጣሩ፣ እናም አንድ የሾርባ ማንኪያ የሎሚ ጭማቂን ጨምሩ። ለመጠጣትም ጠዋት ላይ በባዶ ሆድ ሙቁን ጠጡት። ስኳር ከመጨመር ተቆጠቡ። ማር በትንሽ መጠን ተጠቀሙ፣ ከፈለጋችሁ። አሲድ ሪፍለክስ ወይም ደግሞ ቁስለት ካለባችሁ ደግሞ አትጠቀሙ። የሚሰጠን ጥቅሞቹም ሜታቦሊዝምን ያፋጥናል፣ የምግብ መፈጨትንም ይረዳል። እንዲሁም ጉበትንና ሰውነታችንንም ያጸዳል፣ ዴቶክስ ያደርጋል ማለት ነው። አራተኛ፣ ማቻ ሻይ ነው። ማቻ የተፈጨ አረንጓዴ ሻይ ነው። ከመደበኛው አረንጓዴ ሻይ በሶስት እጥፍ የበለጠ አንቲኦክሲዳንትና ኤጂሲጂ ያለው ሲሆን ይህም ጠንካራ ስብ የማቃጠል ማበረታቻን ይሰጣል። ለማዘጋጀትም ግማሽ የሻይ ማንኪያ የማቻ ዱቄትን ከአንድ ኩባያ ሙቅ ውሃ ጋር አረፋ እስኪሆን ድረስ በጥብጡ። ከተፈለገ ጥቂት ጠብታ የሎሚ ጭማቂን ጨምሩበት። ለመጠጣትም በቀን ከአንድ እስከ ሁለት ኩባያን ጠጡ። ጠዋት ወይም ደግሞ ከአካል ብቃት እንቅስቃሴ በፊት። ከወተት ጋር አትቀላቅሉ። የካቴኪን መምጠጥን ሊቀንስም ይችላል። በባዶ ሆድ ላይ ደግሞ ከመጠጣት ተቆጠቡ። ጥቅሞቹም ፈጣን የስብ ኦክሲዴሽን፣ ከድካም ውድቀት ውጪ የኃይል ማበረታቻን ይሰጣል። ጉበትንም ያነጻል። አምስተኛ የሚንት ሻይ ነው። ሚንት የምግብ ፍላጎትን ይገታል፣ እናም የምግብ መፈጨትን ያሻሽላል። ይህም የሆድ መነፋት እናም ከመጠን በላይ መብላትንም ለመከላከል ይረዳል። ለማዘጋጀትም ፔፐር መንት ሻይ ማለት ነው። አንድ የሻይ ማንኪያ የደረቀ የሚንት ቅጠልን በሙቅ ውሃ ውስጥ ለአምስት ደቂቃዎች ዘፍዝፉት። ከዛም አጣርታችሁ መጠጣት ነው። ለመጠጣትም በቀን ከሁለት እስከ ሶስት ጊዜ ጠጡት። ለበለጠ ውጤት ከምግብ በፊት ጠጡት። አሲድ ሪፍሌክስ ካለባችሁ ተቆጠቡ። የኢሶፈገስ ጡንቻዎችን ሊያዝናና ይችላል። የሚንት ሻይ ወይም ደግሞ የናና ቅጠል ሻይ ጥቅሞቹም የመብላት ፍላጎትን ይቀንሳል፣ የሆድ መነፋትንም ያስታግሳል እና የስብ መፈጨትንም ያፋጥናል። ስድስተኛ ጥቁር ሻይ ነው። በጥቁር ሻይ ውስጥ ያሉት ፍላቮኖይድስ የስብ ሜታቦሊዝምን ይደግፋሉ እናም የውስጥ የሆድ ስብንም ይቀንሳሉ። ለማዘጋጀትም አንድ ሻይ ማንኪያ ጥቁር ሻይ ቅጠልን ከሶስት እስከ አራት ደቂቃዎች በሙቅ ውሃ ውስጥ መንከር ነው። ወይም ደግሞ ዘፍዝፉት። ሎሚ ወይም ደግሞ ቀረፋን ጨምሩበት። ለመጠጣትም በቀን ከአንድ እስከ ሁለት ኩባያ ጠዋት ወይም ደግሞ እኩለ ቀን ጠጡ። ስኳርና ወተትን ዝለሉ፣ ካሎሪን ስለሚጨምሩ በሌሊት ደግሞ ወይም በማታ ከመጠጣት ተቆጠቡ፣ ካፌንን ይዟል። የጥቁር ሻይ ጥቅሞቹም ሜታቦሊዝምን ያፋጥናል፣ የአንጀት ጤናንም ያሻሽላል፣ የሆድ ስብንም ይቀንሳል። ሰባተኛ የካሞሚል ሻይ ነው። ካሞሚል ጭንቀትንና የኮርቲሶል መጠንን ይቀንሳል። ከፍተኛ ኮርቲሶል በተለይም በሆድ አካባቢ የስብ ክምችትን ያስከትላል። ለማዘጋጀትም አንድ የሻይ ማንኪያ የደረቀ የካሞሚል ወይም ደግሞ አንድ የሻይ ከረጢት በሙቁሃ ውስጥ ለአምስት ደቂቃዎች ንከሩት። ለመጠጣትን ለመዝናናት እና ሆርሞኖችን ለማመጣጠን ከመተኛታችሁ በፊት ጠጡ። ስኳርን አትጨምሩ። ማር በትንሽ መጠን መጠቀም ጥሩ ነው። ጥቅሞቹም ከጭንቀት ጋር የተያያዘ ክብደት መጨመርን ይቀንሳል። የእንቅልፍ ጥራትንም ያሻሽላል። ሆርሞኖችንም ያመዛዝናል። ስምንተኛ፣ የቀረፋ ሻይ ነው። ቀረፋ የደም ስኳርን ይቆጣጠራል፣ የመብላት ፍላጎትን ይቀንሳልና የስብ ሜታቦሊዝምንም ያፋጥናል። ለማዘጋጀትም አንድ የቀረፋ እንጨትን በአንድ ኩባያ ውሃ ውስጥ ከአምስት እስከ ሰባት ደቂቃዎች አፍሉት፣ ትንሽ ሎሚ ጨምሩ። ለመጠጣትም በቀን ሁለት ጊዜ ጠዋትና ምሽት ላይ ጠጡ። መተው ያለባችሁ ደግሞ ከመጠን በላይ ከመጠቀም ተቆጠቡ። በትልቅ መጠን መጠቀም የጉበት መቆጣትን ሊያስከትል ይችላል። ጥቅሞቹም የደም ስኳርን ያረጋጋል፣ የሆድ ስብንም ያቃጥላልና የምግብ ፍላጎትንም ይቀንሳል። ዘጠነኛ የዳንዴሌን ስር ሻይ ነው። የተፈጥሮ ዳዩሪቲክስ የሽንት መጠንን መጨመር እና የጉበት ማጽጃ ወይም ደግሞ ዲቶክስ ነው። ጉበት ስብን እንዲያቃጥልና የውሃ መቋጠርንም ይቀንሳል። የዳንዴሌን ሩት ሻይን ለማዘጋጀት አንድ የሻይ ማንኪያ የደረቀ የዳንዴላይን ስርን በሙቅ ውሃ ውስጥ ለአስር ደቂቃዎች ንከሩት። ለመጠጣትም በቀን አንድ ጊዜ ከምሳብ ወይም ደግሞ ከእራት በኋላ ጠጡ። መቶ ያለባችሁ ደግሞ እርጉስ ከሆናችሁ ወይም አለርጂክ ከሆናችሁ ተቆጠቡ። ጥቅሞቹም ጉበትን ያነጻል፣ የሆድ መነፋትን ይቀንሳል፣ የስብ መፈጨትንም ያሻሽላል። አስረኛ ነጭ ሻይ ነው። ሃይቲ የምንለው ነጭ ሻይ አነስተኛ ሂደት የተደረገበት ሻይ ነው። አዳዲስ የስብ ሴሎች እንዳይፈጠሩ የሚከለክሉ እናም ላይፖላይሲስን ወይም ደግሞ ስብ መቃጠልን በሚያሻሽሉ ካቴኪኖች የተሞላ ነው። ለማዘጋጀትም አንድ ሻይ ማንኪያ ነጭ የሻይ ቅጠልን በሞቀ ወይም ደግሞ በጣም ባልፈላ ውሃ ውስጥ ለአምስት ደቂቃዎች ንከር ውስጥ። ለመጠጣትም በቀን ከአንድ እስከ ሁለት ኩባያ ጠዋት ወይም ደግሞ ምሽት ላይ ጠጡት። ከመጠን በላይ ከማፍላት ደግሞ ተቆጠቡ፣ ሊመር ይችላል። ስኳርንም ከመጨመር ተቆጠቡ። ጥቅሞቹም የስብ ሴል መፈጠርን ይከላከላል፣ ሜታቦሊዝምንም ያፋጥናል፣ ቆዳንም ወጣት ያደርጋል። በአጠቃላይ ስብን በሚያቃጥሉ ሻዮች ጊዜ ደግሞ መተው ያለባችሁ ነገሮች አሉ። ሙሉን ስብ የማቃጠልና የማንጻት ጥቅሞችን ለማግኘት ማለት ነው ስኳር ወይም ደግሞ ሰው ሰራሽ ጣፋጮችን ዝለሉ፣ የስብ ማቃጠልን ስለሚያቆሙ። ወተት ወይም ደግሞ ክሬምን ዝለሉ፣ አንቲ ኦክሲዳንት መምጠጥን ስለሚከለክሉ። በጣም ትኩስ ከመጠጣት ደግሞ ተቆጠቡ፣ ጉሮሮን ወይም ደግሞ ጨጓራን ሊጎዳ ስለሚችል። ከምግብ በኋላ ወዲያውኑ ከመጠጣት ተቆጠቡ። ቢያንስ 30 ደቂቃ መጠበቅ አለባችሁ። በካፌን የበለፀጉ ሻዮችን ከመተኛት በፊት ከመጠቀም መገደብም አለባችሁ፣ እንቅልፍን ስለሚያውቅ ማለት ነው። እንዲሁም ስብን ለማቃጠል ምርጥ የመጠጫ የሻይ ጊዜያት ደግሞ ጠዋት ላይ ከቁርስ በፊት የሎሚ እናም የዝንጅብል ሻይን ወይም ደግሞ አረንጓዴ ሻይን መጠጣት ትችላላችሁ። እኩለ ቀን ከምሳ በፊት ወይም ደግሞ ከምሳ በኋላ ደግሞ ኡሎንግ ሻይ ወይም ደግሞ ጥቁር ሻይን መጠጣት ትችላላችሁ። የአካል ብቃት እንቅስቃሴን ከማድረጋችሁ በፊት ደግሞ ማቻ ወይም ደግሞ አረንጓዴ ሻይን መጠጣት ትችላላችሁ። ማታ ከመተኛታችሁ በፊት ከአንድ ሰዓት አስቀድማችሁ ደግሞ የካሞሚል ወይም ደግሞ የቀረፋ ሻይን መጠጣት ትችላላችሁ ማለት ነው። ስለዚህ እነዚህን ሻዮችን እየለዋወጣችሁ በመጠጣት ስብን ማቃጠል እና ሜታቦሊዝምን ማፋጠን ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ ከዚህ ቪዲዮ ጋር በተያያዘ ጥያቄም ካላችሁ ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻር ያቆየን መልካም ጊዜ መልካም ቆይታ ቻው ቻው